ሰላም ጤና ተመልካችና አድማጮች አሁን የወጡ መረጃዎች አሉ። ዋንዴፋኖ መሮ ሻምበል መንግስቱ ጨምሮ ገቢ ተደርጓል። አምቡላንስም እንዲሁም እስቲ በለ አለሙ ጉዳይ መኪና አምቡላንስ ዘራፊ ሁሉ የምንዳስሱ የሆነን ዶክተር አቤት ጥቅምት 28 2018 በዛሬ ሁለት ከምሽቱ ባህርዳር ገብተዋን ጣናንሽ ጀርባ ቁጥር ሁለት የስራ ማስጀመሪያ መርሃ ግብር አድርገዋል። እንዲሁም በፋሲሌደስ ጎንደር እንደቆዩ እናስተውሳለን። የመስኖ ፕሮጀክትም ጎብኝተዋል። የፋሲሌደስ ቤተመንግስትም ጎብኝተዋል። ባህርዳር ደግሞ ጣናች ቁጥር ሁለት ስራ ማስጀመር ጉብኝትም አድርገዋል። እንዲሁም ስቲቨን አለሙ ተብሎ የሚታወቀው የማዘጋጃ ቤት ኃላፊ የነበረ አሁን የፋኖ የህዝብ ግንኙነት ኃላፊ የሆነው እንዴት ወደዚያ ጉዳይ ገባ? ይህን ጉዳይ የምንዳስስ ይሆናል። እንዲሁም ተዘርፎ የነበረው አምቡላንሶች ገቢ ተደርገዋል። ይህን ጉዳዮች እናነሳለን። ወደቻ ቤት ጥቅቶች እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትቆዩ ዘንድ በአክብሮት እንጠይቃለን። ወደ ዋናው ጉዳያችን አዜጋዬ ዘን ስናል በማዕከላዊ ጎንደር ዞን በምስራቅ ደንቢያ ወረዳ ፋኖ ቡድን ላይ የተጠናከረ ከበባ በማድረግ ጋሸው መንግስት የተባለውን የፋኖ አመራር ጨምሮ ሶስቱን ሲማሩ የተለያዩ መሳሪያዎች እና ተተኳሽ በቁጥጥር ስር መዋሉ ተገልጿል። የህዝብ አምቡላንስ ጨምሮ ገቢ መደረጉ ነው የተገለጸው። እጅግ እናመሰግናለን ማለት ነው። መንግስት ህግ የማስከበር ዘመቻ እየወሰደ ነው። ህወሀት እንኳ ተንፈራግጣ አፋር ክልል ብትገባ ዛሬ ማታ ከምሽቱ ላይ ማለት ነው ሁለት ሰባት ሳት ተኩል ላይ በድሮን በተወሰደበት ከፍተኛ ኪሳራ አስተናግዶ ወደ መጣበት እንደተመለሰ ነው የተገለጸው። ስለዚህ መንግስት ህግ ማስከበር ዘመቻ ነው እየወሰደ ይገኛል፣ በሁሉም ቀጠኖች ማለት ነው። ከፍተኛ ኪሳራ ካስተናገደበት አንዱ ይህ ነው። ሌላኛው ጉዳይ እጅግ እጅግ ከሚገርሙ ስቲበል አለሙ ይባላል። የትውልድ ምስራቅ ጎጃም ደብረ ኤልያስ ወረዳ ነው። የምስራቅ ጎጃም ዞን ማዘጋጃ ቤት ባለሙያ በመሆን ማህበረሰቡን ሲዘርፍና መሬት ሲሸጥ የነበረ ግለሰብ ነው። አሁን ይህን የፋኑን ግርግር አጋጣሚ በመጠቀም ወደ ጫካ ገብቶ የፋኑ አመራር ነው። የሕዝብን መገልገያ አምቡላንስ ተሽከርካሪ በመያዝ ዛሬ የፋኑ መሪ በመሆን ያገለግል ይገኛል። እነዚህ ናቸው የሉና ጉዳይ እንታገላለን የሚሉት በርካቶች ዘርፎ የያዙትን ብር ለመሸሸ የሚያደርጉት የትግል አቅጣጫ መሆኑ በግልጽ የሚያሳይና የሚያመላክት ጉዳይ ነው። መንግስት ተደጋጋሚ የሰላምን አማራጭ የሚያቀርቡ የልዚህ ነው ህዋት ዋነኛ በአፈር ወረር ያደረገች ወልቃይትን ለመስለም ይመቻት ነው። የፖለቲካ አዙሪት ዋና ታርጌቱ የህወሓት ይህ እንደሆነ በግልጽ ሊሰመርበት ይገባል። ሌላኛው ጉዳይ ከዚህ ጋር ጠቅላይ ሚኒስትሩ ዶክተር አብይ እና ከፍተኛ የስራ ኃላፊዎች በተገኙበት ሶስት ፕሮጀክቶች ጎብኝተዋል። የመጀመሪያው እንግዲህ በጎንደር የሚገኙ ፋሲለደስና እንዲሁም ደግሞ የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታ ገምግመው ተመልክተዋል። እነዚህ ፕሮጀክቶች በፌዴራል ደረጃ የሚሰሩ ፕሮጀክት ናቸው። እድሳቱንም የመገጭ የመስኖ ልማት ፕሮጀክትም እንዲሁም የቱሪዝም ዋነኛው አንኳር የሆነችው ጣናነስ ጀልባ ቁጥር ሁለት ሶስቶችን በዛሬው ታጠናቋ ማለት ነው። የመስኖ ፕሮጀክት ያለበትን የስራ ሁኔታ እንዲሁም ደግሞ በባህር ዳር ተገኝተዋል። ጥቅምት ዛሬ ጥቅም 28 2018 ዓ.ም ከምሽቱ ባህር ዳር ተገኝተው ጣናሽ ጀብላ ቁጥር ሁለት የስራ ማስጀመሪያ መርሃ ግብር አካሂደዋል ማለት ነው። በዚህ እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጨምሮ ሌላ ከፍተኛ የስራ ኃላፊዎችን በተገኙበት ነው። በተለይ ከአስተላለፉት መልዕክት ጠቅላይ ሚኒስትር ዶክተር አብይ የፋሲል ግንብና ቤተመንግስት ላይ ታላቁ ስጦታና የትም የማይጌት አርከው ያለው መሆኑን ገልጸዋል። ይህ የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን ለሀገር ብና ለመሀገር ብንሰራ ዛሬ ኢትዮጵያ ተረጂ አትሆንም ነበር ሲል መልእክቱን አስተላልፏል። ተረጂ አትሆንም ነበር። ለዚህ ደግሞ አንዱ ማሳያ የመገጭ መስኖ ስራ ፕሮጀክት ነው። ይህ ስራ ፕሮጀክት በፌዴራል ደረጃ የሚሰራው በፌዴራል ደረጃ እየተከናወነ የሚገኘው እና ቃሪ ወንድሞቻችንም እነዚህ ረዎች መከተል አለብን። እነሱ ከሰሩ አብረን መስራት አለብን። ሌላኛው ሁኔታ ሆሆ ማለት የለብንም። እየተከተልን የፖለቲካ ሽፋን መስጠት የለብንም። እንደዚህ ወንጀል እየሰራን ጫካ መግባት የለብንም። አንዱ ስቲቨል አለሙ በጀላቸው ገባው በምስራቅ ጎጃም ዞን ማዘጋጃ አላፊ የነበረ እንደ ዘረፈ ጫካ የገባበት ይህ አይደለም ልማት። የሀገርን ሀብት መዝረፍ ይሄ አርበኝነት አይደለም። የአርበኝነትን ሊገለጽ አይደለም የሚችለው ይሄ ማህበረሰብ ፍሮ ደም ብንጠይቅ ከሌ ማን ነው? ስራውስ ምንድን ነው ብለን ምንጠይቅ? ዘራፊዎች በብዛት ጫካ የገቡ ዘርፎ የገቡ ናቸው እና የመሪዎቻችን ፈልግ ለመከተል እንደዚህ አይነት ፕሮጀክቶች ራሳችን መስራትና መከተል አለብን። ለዚህ ነው ጠቅላይ ሚኒስትሩ በሶስት ፕሮጀክት ዛሬ ስራውን አከናውነዋን። በጎንደር ከተማ የተጀመሩ ስራዎችና በፋሲሌደስ ቤተ መንግስት ግቢ ውስጥ ያታየው የለውጥ ልጆቻችን ከእኛ ተሽተላል ተስፋ እንዳለው ማስብቻ ሳይሆን በሚጨበጥ ነገር ለማየት እያሉ ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ የጎንደ ልጆች ያባቶች ያስረከቡትን እና ዛሬ የተሰራውን ስራ የበለጠ በሚያልቅ መልኩ በመስራት የበለጠ ያማረ ተዋበ እና የለማ ሀገር መፍጠር የበኩላችን ሚና ለውጥ እንደሚገባ አመላክተዋል። የፋሲል ቤተ መንግስት መጠገን እና መታደስ ብቻ ዳግም ነው የተወለደው ሲሉም አክለው ገልጸዋል። እንደ ፋሲል ዳግም ውልደት ሁሉ ጎንደ ዳግም እንድትወለድ የሁላችን መሻትና ስራ ሊሆን ይገባል ነው ያሉት። ስለዚህ ቀሪ ወንድሞቻችንም እና ወንድሞቻችን ጫካ ያላችሁ ይህን አይነት ፈለግ ብንከተል እጅግ ጠቃሚና አዋጭ ነው። አሁን የምንመለከተው ፋሲለደስ እና ፋሲለደስ። ሌላ ለውጥ ማምጣት እንችላለን። ሌላ ለውጥ ማምጣት እንችላለን። እነሱ ፋሲሌደስን ሰርተው በታሪካቸው አልፏል። ዛሬ እኛ ድህነትን ታቅፈናል። ይህን ድህነት ለመቅረፍ ደግሞ ሌላ ፋሲሌደስ መስራት አለብን። ይህ ማለት ደግሞ እንደ መገጭ ፕሮጀክት ያሉትን ድህነታችን አንከባልን የምጥንበት ዋነኛ ልማት ነው። ለዚህ ደግሞ ጠቅላይ ሚኒስትር አሁን ካሳዩት ዋነኛ ልማት መሆኑ ነው። ልማት ካለ ድህነት ይቀረፋል፣ አለቀ። ታሪክ ማድረግ ነው ያለብን። በነፍጥ የሚመጣ ታሪክ የለም። ይህን ኢኮኖሚ፣ ማህበራዊ፣ ሰብአዊ ኪሳራን ያስተናግዳል። ሌላኛው ዛ ምሽት ላይ እንግዲህ ተሰባሳት ተኩል ከሌሊቱ በድሮን በተወሰደው እርምጃ በአፋር ክልል ማለት ነው ህዋት ተቀጧን ከፍተኛ የሆነ መሳሪያም ወድመውበታን ዛሬ ተጠራርጎ የወጣበት ሁኔታ ነው። መንግስት ህግ የማስከበር ዘመቻው የወሰደ ነው። ይህን ግን እንደ ተራ ነገር በመቆጠር ዛሬ ልማቶችን እየጎበኙ ነው የሚገኙት፣ ባህርዳር ናቸው። ዛሬ ጥቅምት 28 ባህርዳር ምሽት ላይ ገብተው በጣና ላይ ያሉ መሰረት ልማት እየጎበኙ ነው። ዋነኛ ትሰራለ ትጎበኛለ ትጀምረ ትጨርሳለ አለቀ። ይሄን እንከተለው። ወደ ቻናብ ሰዎች፣ ጦርነት የምናተርፈው ትርፍ የለም። በቃ እንጀምር፣ እንስራ፣ እንጨርስ። በቃ እንሻገር። ወደፊት የሚያዋጣ ብቻ ነው። በጦርነት የሚመጣ ለውጥ የለም። በሌላ መረጃ እንገናኛለን። መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው። ዘረኝነት ይውደም፣ ጽንፍ ይውደም። ታጥቃችኋላችሁ ተመለሱ። መልካም ምሽት።